ፕሬዚደንት ቭላዲሚር ፑቲን ወሳኝ የተባለውን የኑክሌር ጦር ልምምድ ከባህር ኃይሉ ከአየር ኃይሉ እንዲሁም ከምድር ጦሩ ጋር አጣምረው አደረጉ። የሰሜን አትላንቲክ የጦር ጥምረት ይፋስኑን ዓመታዊ ወታደራዊ ልምምዱን በተመሳሳይ እያደረገ ነው። ፕሬዚዳንት ዶናልድ ትራምፕ በሁለት ግዙፍ የሩሲያ ነዳጅ አምራች ኩባንያዎች ላይ ማዕቀብ ጣሉ። ፑቲንና ትራምፕ ላይገናኙ ነው የሚሉትን አራት ሀሳቦች በጠረጴዛ ላይ ማስቀመጥ ጥቅል ትርጉማቸው ምዕራቡ ዓለምና ሩሲያ ዛሬም ወታደራዊ ውጥረታቸው እያመዘነ የዩክሬኑ ተኩስ አቁም ተስፋው እየመነመነ መሄዱ ይሆናል። በተለይም ዋሽንግተን ሀሳቧን በዓለም ግዙፍ መድረኮች ላይ ገና ሳታጠቃልል የተስማምተንልሻል ጭብጨባ ቀድመው የሚያሰሙላት እንደ ለንደን ፓሪስና በርሊን ያሉት ኃይላትም በጉዳዩ ላይ አረዳዳቸው ሞስኮ ጋር ዛሬ ካልተዋጋን መቼውንም ፑቲንን ማስቆም አንችልም የሚል በመሆኑ የዛሬው ልምምድ በሁለቱም ኃይላት በኩል ማለትም በኔቶዎቹና ና በሞስኮዎቹ መካከል እጅግ አስቸጋሪ መሆኑን በግልጽ የሚጠቁም ያደርገዋል። ይህ ሁሉ ወታደራዊና ኢኮኖሚያዊ ውጥረት ባለበት ሰዓት ፕሬዚዳንት ቭላዲሚር ፑቲን ረቡዕ አስፈ ተግባሪ ነው የተባለውን የኒክሌር ጦር መሳሪያ ልምምድ አድርገዋል። በዚህም አጉር አቋርጦ አውዳሚ አይስቢኤም ባሊስቲክ ሚሳይል ዩናይትድ ስቴትስ ድረስ ዘልቆ የመምታት አቅም ያለው ተሞክሯል። ፑቲንም በቀጥታ ተመልክተውታል። ከአይሲቢኤም በተጨማሪ ክሮዝ ሚሳይሎች እንደተሆን ጭፉም ተነግሯል። በተለይም ፕሬዝዳንት ቭላዲሚር ፑቲንና ዶናልድ ትራምፕ በቡዳፔስት ሃንጋሪ ሊያደርጉት የታሰበው ውጥን ጥያቄ ውስጥ ገብቷል። ትራምፕም ቢሆኑ ለርባናቢስ ውይይት አልገናኝም አሉ የሚሉ መረጃዎች በወጡ ማግስት ነው ሞስኮ ኒክሌር ልምምዱን ያደረገችው። ይህ ደግሞ እጅጉን አስቸጋሪ አካሄድ ያደርገዋል። ወታደራዊ ልምምዱ በምድር ላይ መሰረቱን ያደረገውን ኃይል፣ የባህር ኃይሉንና የአየር ወለዱን ሀብት ያካተተ በመሆኑ ሩሲያ ሁለንተናዊ ዝግጅት ላይ መሆኗን የሚጠቁም ያደርገዋል ተብሏል። ወታደራዊ አካሄዱ ደግሞ የሰሜን አትላንቲክ የጦር ጥምረትን ስጋት ውስጥ የሚያስገባም የጥምረቱ ወታደራዊ አዋቂዎችም የተለያዩ ሀሳባቸውን እንዲያስቀምጡ ያደረገ ሆኗል። በሩሲያ የኑክሌር ጦር መሳሪያ ልምምድ ሰዓት ፑቲንም ነበሩበት፣ ተሳትፏቸው ተስተውሏል ሲል ክሬምሊን መግለጫ አውጥተዋል። ምን ያህል ጉዳዩ በሩሲያ ጦር ውስጥ ቦታ እንደተሰጠውና ራሳቸው ፕሬዚዳንት ቭላዲሚር ፑቲንም ትልቅ ትርጉም እንደሰጡት አመላካች ሆኗል። ያርስ አህጉር አቋርጦ አውዳሚ ባሊስቲክ ሚሳይል ከፕለሰስ ኮስሞድሮም እና ና ቲዩ 95 ኤምኤስ ስትራቴጂክ ቦምብ ጣዮች ተወንጭፈዋል። ለዚህም ነው ሙሉ ወታደራዊ ዝግጅት ውስጥ ገብተዋል በሚል አውሮፓ ህብረት ና አጋሮቻቸው ስጋት አለን እያሉ የሚገኙት። ፕለሰስ ኮስሞድሮም የሩሲያ የህዋ ላይ እንቅስቃሴዎች የሚደረጉባት የወደ ማዕከል ስትሆን ሩሲያ በየትኛውም መንገድ ጦር ማዝመት እንደምትችል የሚያሳይላት እንደሆነ ይነገራል። ቲዩ 95 ኤምኤስ ደግሞ አራት ሞተር ስትራቴጂክ ቦምብ ጣይ አውሮፕላን ሲሆን ሩሲያ አደገኛ ጥቃቶችን ለመሰንዘር ከምትጠቀምባቸው እጀቶቿ መካከል ተጠቃሽ ሆኗል። ምንም እንኳን በቲዩ 95 ኤምኤስም በሶቪየቶች ዘመን ከ1952 አንስቶ ጥቅም ላይ የዋለ ቢሆንም አሁንም ለምዕራቡ ዓለም የስጋት ምንጭ መሆን የሚችልና ሩሲያ አሻሽላ አደጋ ልትፈጥርበት የምትችልበትን አቅም የሚፈጥር ነው እየተባለለት ይገኛል። ስትራቴጂካዊ ባህር ጠላቂ መርከብ ሳይቀር ከባሬንት ባህር ሚሳይሎችን በዚህ ልምምድ ምድ ላይ አስወንጭፏል። ክሬምሊን ልምምዱ የጦር እዙ ያለበትን ዝግጅት ስለመሞከርና አሊያም የባለሙያዎቹን በተግባር የተፈተነ ብቃት ለማየት የተደረገ የጦር ልምምድ በሚል ስም እየሰጠው ይገኛል። ጉዳዩ የኔቶ እና የሩሲያ መሆኑን ደግሞ ሳይታለም የተፈታ ያደርገዋል። ሞስኮ በዚህ በእሳት ወቅት ያደረገችው የጦር ልምምድ ትርጉሙ በቀላሉ የማይታይ ሲሆን፣ ራሷን የምትከላከልበትን አውድ ለዓለም አደባባይ ያስመለከተችበት ነውም ተብሎላታል። ይህ ደግሞ የሰሜን አትላንቲክ የጦር ጥምረት የሚሄድበትን ወደ ምስራቅ አውሮፓ ግዛትን ማስፋት ውጥን ጫና ውስጥ ሊያስገባ የሚችል ተደርጎ ተወስዷል። የመሆኖ ግን በርካታ ጥያቄዎች ይነሳሉ። ውጥኑ አሁን እርግጥ ነው። ባለ ሰላሳ ሁለቱ አባላት ኔቶ በሰሜን ባህር ከባድ የተባለውን የጦር ልምምድም አድርገዋል። የቤልጂየም ብሪታንያ፣ ዴንማርክና ኒዘርላንድስ ኃይሎች ከባዱ ልምምድ ሲሳተፉበት አለማው ምን እንደሆነ ለሞስኮ ፖለቲከኞች ግልጽ እንጂ የተደበቀ አይደለም። በእርግጥ ኔቶ ከሩሲያና ከዩክሬን በብዙ ርቀት ላይ ያደረጉት አመታዊ የጦር ልምምድ ነው የሚል መግለጫ ሰጥቷል። ያው አልበላሽምን ምናመጠው አይነት ቢሆነም የዋስኑን አመታዊ የጦር ልምምድ ሲሆን ጥቅምት ላይ ለሁለት ሳምንታት የሚደረግ ነው። የሰሜን አትላንቲክ የጦር ጥምረት ደግሞ ይህን የማድረግ አመታዊ ግዴታ አለበት። አላማው ደግሞ ለሩሲያ ፖለቲከኞች ስጋት አሊያም አንድ ቀን ጥቃት ሰነዝሩብን አስበው የሚያደርጉት ነው የሚል ትርጓሜም የሚሰጥ ሆኗል። ጥቅምት መጀመሪያዎቹ ላይ የተጀመረው ወታደራዊ ልምምድ ነገ ይጠናቀቃል። 14 የሰሜን አትላንቲክ የጦር ጥምረት አገራትንና 71 የጦር ጀቶችን ያሳተፈው የጦር ልምምድ ከሞስኮ ጋር ያለውን ታሪካዊ የስጋት ሂደት ተከትሎ ያደረገውን ከሆነ ሳይታለም የተፈታ ነው። በዛ ላይ ሩሲያ ከቻይና፣ ኢራን፣ ሰሜን ኮሪያና ሌሎች አጋሮቿ ጋር ተደጋጋሚ ጦር ልምምድ ከማድረጓን ባሻገር በራሷ የምታደርጋቸው ወታደራዊ ልምምዶችን በርካታ አገራት ተዳምረው የሚያደርጉትን ያህል የሚቆጠር በመሆኑ በሞስኮ በኩል ያለው ዝግጅት ሁለንተናዊ እንደሆነ እንዲነገር አድርጓል። ይህኛው የጦር ልምምድ የተደረገው ደግሞ የአውሮፓ ሀገራት አንድም ከአቅም ማነስ አንድም የሩሲያን አውሮፕላኖች በቀላሉ መምታት ባለመቻላቸው ምክንያት የአየር ክልላቸውን በተደጋጋሚ እየተጣሰ ባለበት ሰዓት በመሆኑ ለየት ያለ አተረጓጎም እንዲኖረው የሚያደርግ ነው። የኔቶ የኑክሌር ዘመቻ ኃላፊ ኮሎኔል ዳንኤል ባንጅ ከሩሲያ ተከታታይነት ያላቸው ወታደራዊ ትርክቶችና ስጋቶች የመጡብን ነው፤ እናም በየትኛውም መንገድ አንድ ቀን ለመጣብን ችግር ምላሽ መስጠት እንደምንችል ማረጋገጫችን ነው ማለታቸው ልምምዱን በእርግጥም በሞስኮውያኑ እና በብራሰልሳውያኑ መካከል ከጥንት ጀምሮ ተቀብሮ የተቀመጠ የቂም ቦምብ መፈንጃው ተቃረበ እንዴ ወደሚል የስጋት ድምዳሜ ዓለምን ሊወስዳት የሚችል ጽንሰ ሀሳብ ሆኖ ተመዝግቧል። በወታደራዊ ልምምዱ ሰዓት ኒክሌር መሸከም የሚችሉ አውሮፕላኖችና ተዋግ ጀቶች ማለትም በኔቶዎች በኩል ተሳትፈዋል። በእርግጥ ኒክሌር ጦር መሳሪያን አልታጠቀውም፣ ትክክለኛ የጦር መሳሪያ ሙከራ አላደረጉም፣ ግን ደግሞ ማድረግ እንችላለን የሚል አቅማቸውን በአደባባይ ለሩሲያ አሳይተዋታል። ኔቶያኑ በልምምዱ ላይ የተሳትፎ ያደረጉት አስራ አራት ሀገራት መሪዎቻቸው ከሩሲያ ትክክለኛ ወታደራዊ ስጋት እንዳለ የሚረዱና በተደጋጋሚ ፑቲን አርፎ ይቀመጡ መግለጫ የሰጡ በመሆናቸው ከክሬምሊን በኩል እንዲህ አይነት ወታደራዊ ግጅት እንዳለ ሊገምቱ ተገደዋል። ተልኮ ሩሲያ ከመጣች መምታት እንደምንችል ያሳያል የሚል ግንዛቤ ይዘዋል። ያደረግነው ያለው ልምምድ ደግሞ ተልኮ በእርግጥም ሞስኮ ጥያቄ በመፍጠሯ ነው ያሉት ደግሞ የደቹ እዝ 312 አየር ኃይል አዛዥ ሌትናንት ኮሎኔል ብራም ቨርሽቲግ ናቸው። ከኔቶ ውጭ ይህን ማድረግ የሚችል ኃይል የለም ልዩ ዘመቻ ነው በሚል ኔዘርላንድ ስም ልምምዱን አደገኛ መሆኑን ለማሳየት መሞከሯ ውጤቱን ፑቲን ሳይውሉ ሳያድሩ አሳይተዋቸዋል ወደሚል ፖለቲካዊና ወታደራዊ ውጥረቱ ያመ ዘነ ትንታኔም የጦር አዋቂዎች እንዲገቡ አድርጓቸዋል ምንም እንኳን ኔቶ ሰዎች በጉዳዩ ላይ ያላቸው አቋም የትኛውንም አገር ኢላማ ውስጥ ማስገባት የሚችል አይደለም የሚል ቢሆንም ግን ደግሞ ፑቲን ለእንዲህ አይነቱ ጉዳይ ያላቸውን ምልከታ ማወቅ አያዳግትም በሚል መግለጫዎች በመውጣት ላይ ይገኛሉ አሜሪካ ኤፍ ሰላሳ አምስት ተዋጊ ጀቶቹን አለዛውም መደበኛና ኒውክሌር ጦር መሳሪያ መታጠቅ የሚችሉትን በአየር ላይ ነዳጅ የሚቀዱትን እንዲሁም ሌሎች ደጋፊና አጥቂ ጀቶችን መላኳ ግልጽ ሆኗል ከሩሲያ ትልቅ ስጋት አለብን የሚሉት ፖላንድና ፊላ አንድም ሳይቀሩ ይህን ለማድረግ ተገድተዋል በእንዲህ አይነቱ እንቅስቃሴ ላይ ደግሞ የአሰሳ የመረጃ ስርዓቶች አብሮ የሚሳተፉ መሆናቸው የኤሌክትሮኒክስ ጦርነት ከኒውክሌር ስጋት ባሻገር እያደረገው መጥተዋል ያንድ የሩሲያና የ ሰላሳ ሁለቱን ኔቶዎች ውጥረት በዚህ ልክ መቃኘት እጅግ አስቸጋሪ ቢሆነም እጅግ ፈታኝ ጊዜያትን ሊያሳልፉ እንደሚችሉ እየተነገረ ነው ሞስኮ የፖላንዱ የውጭ ጉዳይ ሚኒስትር ራዶስላው ሺኮርስኪ ስማቸው ኦሳማ ቢን ሺኮርስኪ መሆን አለበት ማለቷ የዩክሬን ኃይሎች ቶማሃውክን ማስወንጨፍ አይችሉም አሜሪካ ደግሞ ሰሌዳ አተኩስላቸውም ፕሬዚዳንት ዶናልድ ትራምፕ ማለታቸው የሩሲያ ቤልግሮድ በዩክሬን ድሮኖች ምክንያት ኃይል ተቋርጦባት መዋሏ በኔቶና በሩሲያ መካከል ውጥረቶች ሊቀጥሉ እንደሚችሉ የሚያሳዩ የቀጥነው ውሎች ሆነው ተመዝግበዋል። ይህኛው አኪ ደግሞ የአሜሪካው ፕሬዝዳንት በሁለት የሩሲያ ነዳጅ አምራች ድርጅቶች አሊያም ኩባንያዎች ላይ አዲስ ማቀብ መጣላቸውን ተከትሎ የነበረ ውጥረትን ወደ ሌላ መልክ የቀየረ ነው የሚሉ ትንታኔዎች የተሰጡ ባሉበት ሰዓት መሆኑ እጅጉን አስቸጋሪ አድርገዋል። በሁለቱ የሩሲያ ነዳጅ አምራች ድርጅቶች ላይ የተጣለው ማዕቀብ የሁለቱን አገራት ግንኙነት የሚያሻክር ከመሆኑን ባሻገር ፑቲንና ትራምፕ እንደማይገናኙ ማረጋገጫም ሆኖ ሊመዘገብ ችሏል። አምራች ኩባንያዎቹ ሮስኔፍትና ሉክ ኦይል የሚባሉ ሲሆኑ ማዕቀቡ ሩሲያ ዩክሬን ጦርነት ለማቆም ለመገደድ ያደርጋታል ወይም ደግሞ በዚህ እንቅስቃሴ ውስጥ እንዳትገባ ያደርጋል የሚል ትርጓሜ ኖሮት የሆነ ነው። ግን ደግሞ ፕሬዚደንት ዶናልድ ትራምፕ በዚህ ልክ መሄዳቸው ፖለቲካዊ አንደምታውን ቢያወሳስበው እንጂ እንደሚባለው በለም ሂደትና የፖለቲካ ንግግሮች ውስጥ መፍትሄ የለውም ወደሚል ድምዳሜ የሚወስድ ሆኗል። ትራምፕ ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር በሃንጋሪ ቡዳፔስት ሊያደርጉት አቅደው የነበረው ውይይት መረዘሙ ወይም ደግሞ እንደዚሁ መሰረዙ እጅጉን አስቸጋሪ ጊዜ በሁለቱ ኃይላት መካከል የመጣ እንደሆነ የሚጠቁም ያደርገዋል ተብለዋል። ሩሲያ በፈጸመችው ድብደባ ሕጻናትን ጨምሮ ሰባት ሰዎች ሕይወታቸውን አጥተዋል በዩክሬን ምድር በሚል በርካቶች ሀሳባቸውን በሚያጋሩበት ሰዓት ፕሬዚዳንት ዶናልድ ትራምፕ ደግሞ እጅጉን አስቸጋሪ ጊዜ ቢሆነም ግን ደግሞ ማዕቀቡ ያስፈልጋል ብለዋል። የአሜሪካ ግምጃ ቤት ዋና ጸሐፊ ስኮት ባሴት አዲስ ማዕቀብ መጣል ያስፈለገው ፕሬዚዳንት ዶናልድ ትራምፕ ጦርነት እንዲቆም ስለፈለጉ ነው በሚል ሀሳባቸውን ሰጥተዋል። ግን ደግሞ ስላልተስማሙ ፕሬዚዳንት ፑቲን የሆነባቸው ነው የሚል ሀሳባቸውን ለመስጠት ተገድደዋል። የመሆኑ ግን ባለም የፖለቲካ ሂደት ላይ የሁለቱ አገራት ሰጥ አገባ እጅግ አስቸጋሪና መፍትሄ ለማምጣት አዳጋች የሚሆን በመሆኑ ውጥረቱን መልክ ለመስጠት አስገዳጅ ነው በሚል የሰሜን አትላንቲክ የጦር ጥምረት አባላት ሳይቀሩ ሀሳባቸውን ለማጋራት ተገድደዋል። ምክንያቱም በሁለቱ ኃይላት መካከል ፈጠር የሚችል ውጥረት አለማችን ወደማትወጣው ቀውስ ውስጥ ወይም ደግሞ ቅርቃር እንድትገባ የሚያደርግ በመሆኑ ነዳጅ አምራች ድርጅቶች የክሬምሊን የጦር መሳሪያ ሲሉ ይገልጿቸዋል። በአፋጣኝ ተኩስ አቁም ስምምነት እንዲፈረም ያሳሰቡም ቢሆን ግን ደግሞ ፖለቲከኞች በራሳቸው መንገድ እየሄዱበት ያለው ርቀት አስቸጋሪ ጊዜ ሊያመጣ ይችላል የሚል ፖለቲካዊና ወታደራዊ ድምዳሜም እንዲፈጠር አድርጓል። ፑቲን ለሰላም ስምምነት ዝግጁ አይደሉም ብለዋል ፕሬዚዳንት ዶናልድ ትራምፕ። የፕሬዚዳንት ዶናልድ ትራምፕ ትችት ደግሞ ማዕቀቡ ጋር ሲዳመር በፑቲን ላይ ጫና የ የሚያሳድር ነው ተብሎ ይታሰባል። ያምሆኖ ግን ፑቲን በ1200 ኪሎ ሜትር ግንባሮች ላይ እየገሰገሱ በመሆናቸው በቀላሉ እጃቸውን የሚሰጡ እንዳልሆነ ይነገራል። ያም ሆኖ ግን ከአሜሪካ ጋር የሚደረግ የትኛውም ውጥረት ጦርነትም ሆነ የኢኮኖሚ ጉዳይ ዋጋ ያስከፍላል የሚለው ውሃ የሚያነሳ በመሆኑ ለሞስኮ ፖለቲከኞችም ትልቅ ጥያቄ የሚያጨርባቸው ሆኗል። ረዥም ጊዜ ተጠባብቀናል፣ አሁን ግን በማዕቀብ ጫና ማሳደር ያስፈልጋል በሚል ፕሬዚደንት ዶናልድ ትራምፕ ሀሳባቸውን አጋርተዋል። ሶሻል ሚዲያቸው ላይ ሩሲያና ፑቲንን በተመለከተ መረጃ በማጋራት የሚታወቁት ፕሬዚዳንት ዶናልድ ትራምፕ አሁን ደግሞ ምንድን ነው የምታስቡት የሚል ጥያቄ ከግራም ከቀኝም ቢነሳላቸውም እሳቸው ግን እናንተ የምታስቡት ሳይሆን እኛ ደግሞ በራሳችን መንገድ የመሄድ አቅሙም ፍላጎትም አለን የሚል ወታደራዊና ፖለቲካዊ ደምዳሜ ላይ ደርሰዋል። የአሜሪካና የሩሲያ የሰላም እቅድ ሰፊ ልዩነት እንዳለው በሚነገርበት ሰዓት ፕሬዚዳንት ዶናልድ ትራምፕ ዓለምን በዚህ ልክ አስደንግጠዋታል። ለምን የሚል ጥያቄ የሚለም የአሜሪካና የሩሲያ የሰላም ስምምነት ተግባራዊ የማይሆን ከሆነ አይደለም የዩክሬኑ ጦርነት ሰላሳ ሁለቱ ኔቶውያን ከሩሲያ ጋር ይፋለማሉ የሚል ድምዳሜ እንዲሰጥ እያረገ መጥቷል። ሞስኮ ጦርነቱን ለማቆም አልፈቀደችም ተብሏል። ልዩነታቸው ደግሞ በተለያየ አቅጣጫ እየሰፋ በመምጣቱ በምን ሁኔታና በበጎም ሆነ በመጥፎ መፍታት ያስፈልጋል ቢባለም ግን ፑቲን የሙጠኝ እንዳሉ ናቸው በሚል ፕሬዚደንት ዶናልድ ትራምፕ በመክሰስ ሀሳባቸውን እየሰጡ ይገኛል። ባለፈው ሳምንት ብሪታንያ በሁለቱ ግዙፍ የነ ነዳጅ አምራች ኩባንያዎች ላይ ማለትም በሮስኔፍትና ሉክ አይል ላይ ማቀመጥ አሏ የሚዘነጋ ባይሆነም፣ በዩኬ የሩሲያ ኤምባሲ ማዕቀቡ ዓለም አቀፍ የነዳጅ ገበያን ያናጋል በሚል ሀሳብ ሰጥተዋል። ኤምባሲው መግለጫ ሰጥተዋል። ታዳጊ ሀገራት ዲቨሎፒንግ ናሽንስ የኃይል አቅርቦት ላይ ተጽዕኖ ያሳድራል። ጫናን ለማሳደር መሞከር የሰላም ንግግሩን ደግሞ ወደ ሌላ ውጥረትና ጫና ውስጥ ያስገባል የሚል ሀሳብ ሰጥተዋል። ሁለቱ የሩሲያ ነዳጅ አምራች ኩባንያዎች በቀን 3.1 ሚሊዮን በርሜል ነዳጅ ወደ ውጭ ሀገራት የሚልኩ መሆናቸው በእርግጥም ለዓለም ገበያ ከባድ ሊሆን ይችላል። ሮስኔፍት ከሩሲያ ነዳጅ አቅርቦት ግማሹን እንደሚሸፍን የሚታወቅ ሲሆን ከዓለም አቀፍ ገበያ ደግሞ ስድስት በመቶ ድርሻ ያለው ሆኖ ተመዝግበዋል። ቻይና፣ ህንድና ቱርክ ደግሞ ዋነኛ የሩሲያ ነዳጅ ገዢዎች በመሆናቸው ጉዳዩ ዓለም አቀፋዊ ትሬንድ ወይም ደግሞ አንድምታ እንዲኖረው ያደርጋል የሚል ስጋትም ተፈጥሯል። በእርግጥ ፕሬዚደንት ዶናልድ ትራምፕ አሁን ጉዳዩ የአውሮፓ ህብረት ትናንት ሩሲያ ላይ ማዕቀብ መጣሉን ተከትሎ ትክክለኛ እርምጃ መውሰዱንም ይፋ በማድረጋቸው አሁን ደግሞ ትራምፕ ሲደግሙ ጉዳዩ መልካም ነው ለማለት ለና ኡርሱላ ቮንዴር ላይን በር የሚከፍት ሆኗል። ያም ሆኖ ግን ፕሬዚደንት ዶናልድ ትራምፕ አንዳንድ ጉዳዮች ላይ የራሳቸውን መንገድ የመከተል አዝማሚያ ውስጥ በመግባታቸው ጉዳዩን ግራና ቀኝ ማየት ያስፈልጋል እየተባለ ነው። ሩሲያን ብትሆን በዚህ አጋጣሚ ፖለቲካውን መቋጨት ካልቻለች ውጥረቶች መልካቸውን እየለወጡ ከሄዱባት ሁኔታዎች እጅግ አስፈሪ ሆነው በዓለም የፖለቲካ መድረክ ላይ መከራከሪያ ይሆናሉ የሚል ፖለቲካዊ አይሉት እንደዚሁ ወታደራዊ ስጋት የሚፈጥር ሆኗል ያ ሆኖ ግን በሩሲያና በዩክሬን መካከል ያለው ውጥረት እየጨመረ በሄደበት ሰዓት ፕሬዚዳንት ዶናልድ ትራምፕ የራሳቸውን እርምጃ መውሰዳቸው መልካም አጋጣሚ የሚፈጥረው ለአንድ ኃይል ብቻ ነው፣ ይህም የአውሮፓ ሕብረት ነው እየተባለ ይገኛል። ፑቲን ግን ግራ ቀኝ ማየት ተስኗቸዋል ዛሬ። ያም ሆኖ ግን ከፕሬዚዳንት ዶናልድ ትራምፕ ጋር ውጥረት ውስጥ የሚገቡ ከሆነ ዋጋ እንደሚከፍሉ ጠንቅቀው ይረዳሉና ጉዳዩ እጅግ አሳሳቢ ሊሆንባቸው ይችላል እየተባለ ይገኛል። ታዲያ የዓለምን ፖለቲካ በመዘወሩ ረገድ አሜሪካ የምትጫወተው ሚና ሳይታለም የተፈ ታና አሜሪካ ጋር መጣላት ዋጋ የሚያስከፍል መሆኑን የሚረዱ አገራት ቁጥራቸው እየበዛ ባለበት ሰዓት ፑቲን ደግሞ በግራ እየሳቡ ይገኛል ተብለዋል። ፑቲን የሚሄዱባቸው ርቀቶች ዋጋ የሚያስከፍሉት ራሳቸውን የዩክሬን ፖለቲከኞችን ብቻ ሳይሆን ራሳቸውን ሩሲያውያንን እየሆነ በመምጣቱ አሁን መፍትሔ ያሻል እየተባለ ይገኛል። ግን ደግሞ ፑቲን እኛ የምንለው አሊያም የምንሰራው የዓለምን ፖለቲካ በራስ መንገድ ለመቋጨት እንጂ እንደሚባለው አይደለም በሚል የሙጥኝ እንዳሉ ይገኛል።